እውነት ነው የጌታ ሰው ልጸልልሽ ጸልል አዲስ ባል እንዳገባም በዚህ ሳምንት ምን ያደርግልሽ እንዲህ ኧረ ያስፈልገኛል። እኔ ብቸኝነት አልቻልኩትም፣ ብቸኝነት አልቻልኩትም። እራስሽን መውደድ ጀምረሻል። ራስን መውደድ እኮ ኢጎይስትሽ ይባላል። እኔ ላ

እኔ እኮ አንድ አሪፍ ጌፍተር ነበረ፣ ብታይ ጆይ በውስጥ ሌላ ሌላ ነገር ለምዶ፣ ከዛ ብሎክ አደረኩት። ብሎክ ነው ያጠቀት። እንዲ ላኪልኝ ይላል። ብታይ ጌጫዎች ተወጣው። በኋላ አንድ ቀን አልባ ላይ ተኝ፣ ስማ ስማ ጆ ልንገርክ እንዳንተ አልጋ ላይ ተኝቶ በዋሳፕ ደወለልኝ ማለት ነው። ከዛ አማረኝ እኔ ጠጋ በይ አላለኝ? እንዲ ወዴት ነው የምጠጋው አልኩት። እኔ ደግሞ ደደብ ኮንኛለመደ ሰውዬ ብሎ ኩን አሰናበትኩት። ምንድን ነው አማረኝ የሚለው እኔ ምን እንዳማረው ምን አውቄ ልጆዬ። እንግዲህ አልጋ ላይ ተኝቶ ወንድ ልጅ ምን እንደሚያምረው ራስን መገመት አይጠፋም። አሁን እኮ ፋራ እኮ ሁኔታ ከልሰ ፋራማ አይደለም። ለምንድን ነው እንደዚህ ምናምን ከስ? አሁን እኮ የእኛ እኮ ከአስር ዓመት በኋላ ነው እንደዚህ የተፋታ ነገር። አስር ዓመት ትዳር ነበረኝ እኮ በዛን ሰዓት ባለ ትዳሮች ነው የነበር ነው፣ አንተም እኔም ሁላችን ትዳር ነበረን። ግን ምልሽ ፍሪጅ ሰው ስለ ሞዲስ ነው ይለኛል። ይሄ ደግሞ ፌክ አካውንት። ዘመናዊ አይደሉ ዘመናዊ ናቸው፣ ግን ጨቅጫቆች ናቸው። ጀርመኖች በጣም ጨቅጫቆች ናቸው። ለትዳር ጭቅጭቅ ያበዛሉ። በጥሩ ነው በመጥፎ መረ መጥፎ ነው መጥፎ። በቃ ስልችት የሚል ጭቅጭቅ ለዛውም ስርችት እንዴት ጊፍተር የለሽም? እኔ ቄጥናን አልክ? እንዴት ጊፍተር ይኖረኛል እኮ። እውነት ነው የማወራው። ምን አስበናል? ቲክቶክ ላይ ያለ የሚካሄድ ነው ይልካሉ። ግን እኔ ምርጥ ምርጥ ሰዎች አሉ። እንደዚህ ደሞዝ ሲቀበሉ መጥተው የሚያጫወቱ ጌመሮች፣ ሴቶች ደሞዝ ሲቀበሉ ደሞዝ ሲቀበሉ በሽ በሽ ያረውኛል። ሴቶች ባይዘበይ እኮ ምሰርሽ እዚህ ሀገር ትራክ ድራይቨር ነው የሚረዳችሁ። ሰፖርት የሚያደረጋቸው ታጋሻ ጋይስ፣ ታፕ ታፕ አድርጉ። ቤተሰቦች ታፕ ታፕ አድርጉ። ታፕ ታፕ አድርጉ ጋይስ። ወንዶች ታፕ ታፕ አድርጉ። እስኪ አታይኝም? እንደ አበባ መስዬ ዛሬ አማረብኝ። ጆይ ጅ በጣም ብዙ ሰው ቀን ነው

ሌላ ጊዜ ስላቸው ምን አይነት ወንድ ነው የምትፈልገው? ከዚህ በኋላ እኔ ጭዋ ወንድ ጮ ማለትነው ወንድ። ፐርፌክት የለም፣ ግን ክብር ያለው ለሴት ልጅ ክብር ያለው ወንድ፣ በቃ እንደዛ አይነት ወንድ ቢመጣ ወየት ይዋል። አዎ፣ ክብር ያለው ታማኝ። እንኳን ተው፣ በዚህ ሰአት ታማኝ ወንድ ማግኘት መቃብር መቆፈር ይሻላል። ኖ ኖ ኖ አምታመች ምን ትላለች? መልች ባልሽ ሳትፈች ውሽማ ነበረሽ። እኔ አሁን ለምሳሌ በጣም ለመወደው ነገር እንትን የሆነ ነገር መክፈል ፈልጋ ደግሞ ከፍዬም አይቸዋለሁ። ፍሪ እንደዚህ አይቸሽ ማለት ነው

እኮ ፎርጁ ፎርጁ ጌታ ነው እንደዚህ ቢሉሽ ማለት ነው። እነሱን ለማለት ነው። ወደቀ ስልክ ወደቀ። በምን ይወድቃል ነው

ተኛ ወይ አረፍ በል ጆ፣ ይህንን ጨዋታ ተጫውተን እ ጌምህን ቀጥቀጥ ምንም አያደርግልህም። ወሬ ወሬ አውርተን አውርተን ምንም አልተጠቀምንም። ጌምህን ተቀጣቀጥ ሁሌ ስትገባ ጌምህን ተጫወት። አረፍርየኔ ጊዜ ኬታ ግንች ያው ነገሩ አንተ ድራይቨር ስለሆን ስሚ፣ ውሽማ ነበረሽ አልነበረሽም ይለኛል። ጋይስ ደብል ደብል ደብል ደብል ደብል ደብል ደብል አንበሳ ውርዱልኝ፣ እስኪ አንበሳ አንበሳ። ችግር የለም አንድ አምስት ቀን ሰጣችሁ። ግን አሁን እንደዚህ ሊንጁ ሊንጃ ደብል ጋይስ ደብል ደብል። ኧረ ጆን ንቅጣው። ጋይስ ደብል ደብል ደብል። አዎ ደሞዝ ደርሷል። ታፕታፕ ጋይስ ታፕታፕ አድርጎ ዩዘር ቴንክዩ ማርቲ አመሰግናለሁኝ። እዩ ማርቲ ቆንጆ አመሰግናለሁኝ። አንቺ አይኒ ራሷችሁ ቀልቷል። አይ ነው ኧረ አልቀለም። እንዲም ማርያምን ቀልቷል ትንሽ ያ ኧረ እግዚአብሔር አልቀለም እሱ ረስቶታል። ደብሉን ነው አዎ፣ ጌሙን ረስቶታል። ደብል ምን ያደርጋል? ኮሽ ግን እኔ ጋ ጊፍተር ካላችሁ አንድ፣ እስኪ ቆይ እንትን ልበላቸውና

አመሰግናለሁ ጆይ፣ ያንተ እኮ በጣም ቆንጆ እኮ ነው። እኔ ቆንጆ ነው፣ በትክክል መልከን አንደኛ ነው። ምንም ይወጣለው የለም፣ በጣም ቆንጆ ነው። ያ በደምብ በጣም ቆንጆ ችግር የለውም። I love you too. ሚስጥር የለኝም። አደባባይ ላይ ነው። ሚስጥር አሁን የሆነ ሰው ወየሁልሽ ምናምን ከየተኛውም የሆነ እስቴት ምናምን ኦኬ ትይዋለሽ? ኖ አልለውም። አይ ዶንት ላይክ ይሄ ሎንግ ዲስታንስ ሪሌሽንሽፕ አልፈልግም። ኦኬ፣ ግን ወሬቨር ና ላንች ብሎ ጥሎ የመጣውን ሰው ትቀበዋልች? ኦፍኮርስ ለእኔ ብሎ ሁሉንም ነገር ጥሎ ከመጣ ቀበለዋሉ። አይ ጥሩ። ማይ ሚጡ ፋኖ፣ ሚጡ ፋኖ፣ ሚጡ የኔ ፍቅር፣ እንዴት ነሽ? ሚጡን ታውቃታለህ አይደለ? ሚጡ ፋኖ፣ ሚጡ የኛ ነው።

ደብል እንደ ሞልቶላል ደብል፣ ጋይስ ደግመሽ ላይ ከአንድ ራስ ካንስል አድርገው ወይኔን ልትወስድብ ነው እንዴ? ኖ ኖ። በስል ጦርነት ነው የመጣው። ልጅ ፈልጎ ነው ይሉኛል። ጋይስ ደብል ምን ልልሽ፣ ሊጀነጅንሽ ፈልጎ ነው ይሉኛል። እንደ እኔማ ፍርዬ እኮ በጣም ሎንግ ታይም ነው የምታወቀው። አትነግራቸውም? አያውቁም። ቲክቶክ እኮ ስለማያውቁ አንድ አስተያየት ማለት ነው። በቀደም ላይቭ ላይ ገብቼ ወይ ደግሞ የሆነ ቪዲዮ ሰፈር ከሲስተር ይሱንጣቸው ግን ማች የምታደርጉት ከእሷ ጋር እግዚአብሔር እኮለ ነገር ሽኮ የሰው ልጅ ከሚያውቀው ሰው ጋር የሆነ ነገር ቢያደርግ ምንድን ነው ችግሩ? ምንም ችግር የለውም? እንዲ አንቺ በቃ ልጅቷ በሜሴጅ ለ በምን ልቧል ያጠፏት። እኔ ጆኒ ደግሞ በቃ የምፈልገውን ነገር አላጣው፣ ዋጋ ክፍልበታለሁ እንጂ ግን እንዴት አባቷን እንደምታምርኩ በጣም ነው የምታምረው፣ እንዲዋጓ